የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያም አበይት ርዕሶችን እነሆም። የአማራ ፋኖ ብሔራዊ ኃይል በጎጃም ጎጃም አገው ምድር ክፍለ ጦር በማለት ራሱን መጥራት የጀመረው ታጣቂ ኃይል ህዝቡን እያፈናቀለ ነው ተባለ። በስፋት የምንቃኘው ጉዳይ ይሆናል። የታጠቁ ኃይሎች መንግስት ያቀረበውን የሰላም ጥሪ እንዲቀበሉና ወደ ሰላም እንዲመለሱ የዋግምራ ብሔረሰብ ምክር ቤት ጥሪ አቀረበ። ይህንንም የምንቃኘው ጉዳይ ይሆናል። በኢትዮጵያ ውስጥ በሞያሌ ከተማ አስተዳደር በሞፖክስ ቫይረስ የተያዘ ሰው መገኘቱን የጤና ጥበቃ ሚኒስቴር ገለጸም። ይህንንም የምንቃኘው ጉዳይ ይሆናል። ሩሲያ በዩክሬን ላይ ከፍተኛ ጥቃት መሰንዘሯን ተከትሎ ትራምፕ ፑቲንን እብድ ነው ሲሉ ተናገሩ። ወደ ባህር ማዶ ተጉዘን የምንዳስሰው ጉዳይ ይሆናል። ክብራትና ክብራን ካገው ሚዲያ ጋር ከቆያችሁ እነዚህና ሌሎች መረ መረጃዎችን የምታደምጡ ይሆናል። እንዲሁም ላገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታ። የአማራ ፋኖ ብሔራዊ ኃይል በጎጃም ጎጃም አገው ምድር ክፍለ ጦር በማለት ራሱን መጥራት የጀመረው ታጣቂ ኃይል ህዝቡን እያፈናቀለ ነው ተባለም። የአማራ ፋኖ ብሔራዊ ኃይል በጎጃም ጎጃም አገው ምድር ክፍለ ጦር በማለት ራሱን መጥራት የጀመረው ታጣቂ ኃይል በስሩ የያዛቸውን ብርጌዶች ከሰሜን ጎጃምና ከምራብ ጎጃም የተወሰኑ ወረዳዎችን እንዲሁም ሙሉ አገባዊ ዞንን በመሸፈን ከሊበን ዱርቤቴ፣ ከዱርቤቴ ዳንግላ፣ ከዳንግላ አዲስ ቅዳም፣ ከአዲስ ቅዳም እንጅባራ፣ ከእንጅባራ ቲሊሊ፣ እንዲሁም ከቲሊሊ ሰከላ ከተሞችና አካባቢውን የሚያጠቃልል ሲሆን ስያሜያቸውም እንደሚከተለው ነው። ጊዮን ብርጌድ ሰከላ፣ ዘንገና ብርጌድ ቲሊሊን፣ ስሜነ ደስታ ብርጌድ እንጅባራን፣ ኤፍሬም አጥናፉ ብርጌድ አዲስ ቅዳምን፣ ቢተወደድ መንገሻ ብርጌድ ዳንግላን፣ አቤ ጉበኛ ብርጌድ ዱርቤቴን፣ ቢተወደድ አያሌው መኮንን ብርጌድ ሊበንን ዋና ማዕከል በማድረግ ይንቀሳቀሳል። ከዚህ በፊት አገው ሚዲያ በተከታታይ ዘገባው የፋኖን አሁናዊ እንቅስቃሴ እቅድና ሪፎርምን በተመለከተ ዘግቦ ነበር። በአገው ምድር ከግንቦት 142017 ዓ.ም ጀምሮ በሁሉም የአገዋዊ ዞን ላይ ከፍተኛ ወረራ እያደረገ መሆኑን ለአገው ሚዲያ ከቦታው የሚደርሱ መረጃዎች ያመላክታሉ። ግንቦት 142017 ዓ.ም ጀምሮ ይህ ዘገባ እስከተጠናከረበት ሰዓት ድረስ በመንግስት የጸጥታ ኃይሎች እና በፋኖ ኃይሎች መካከል በዳንግላ ወረዳ፣ ፋግታ ለኮማ ወረዳ እንዲሁም በ ጠመንጃ ወረዳ ከፍተኛ ውጊያ መኖርን ያገው ሚዲያ ታማኝ ምንጮቻችን ገልጸዋል። ጽንፈኛው ኃይል በሚያደርሰው ጫና አገዎች ከችጓሊና አካባቢው፣ ጊሳና አካባቢው እንዲሁም ወደ ጫራና ወደ ሌላ አካባቢ እየተሰደዱ መሆናቸውን ያገው ሚዲያ አረጋግጧል። በጎጃም አገው ምድር ክፍለ ጦር ዘንገና ብርጌድ እና በመንግስት ጥምር ኃይሎች መካከል ከፍተኛ ውጊያ ሲደረግ እንደነበር የአካባቢ ምንጮች ሲገልጹ፣ የቲሊሊ ዘንገና ብርጌድ ህዝብ ግንኙነት ኃላፊ ደግሞ የዓመቱን ልዩ የሆነ ወታደራዊ ኦፕሬሽን አከናውነናል ሲል በማህበራዊ ትስስር ገጹ አስቀምጧል። በመከላ ካያ ሰራዊትና ራሱን በቲሊሊ ሶስተኛ አገው ምድር ክፍለ ጦር ዘንገና ብርጌድ በሚል በሚጠራው ፋኖ መካከል ከቲሊሊ ወደ ሽንዲ መታጠፊያ ልዩ ስሟ ወንጀላ የተባለች ቦታ ላይ ሌሊት አነጋግ ጀምሮ ከፍተኛ ተኩስ እንደነበረ ገልጸው በርካታ ሙትና ቁስለኛ ከሁለቱም ወገን እንዳለም አረጋግጠዋል። ለአገው ሚዲያ በደረሰው መረጃ መሰረት በመንግስትና በፋኖ ኃይሎች መካከል በቲሊሊ ከተማ አቅራቢያ በሚገኘው አንድ ትምህርት ቤት አካባቢ በተደረገ ውጊያም ሁለቱም ወገኖች በርካታ ጉዳት ማስተናገዳቸውን አረጋግጠዋል። ከሞቱ ሰዎች መካከል አብዛኛው አስክሬናቸው ወደ ቤተሰባቸው ተሸኝቶ የቀብር ስነስርዓት የተፈጸመላቸው እንዳለም አገው ሚዲያ ማረጋገጥ ችለዋል። አገው ሚዲያም ተጨማሪ መረጃዎችን እየተከታተለ ለአድማጭ ተመልካቾቹ ማድረሱ ሰልፍን ይቀጥላል። የታጠቁ ኃይሎች መንግስት ያቀረበውን የሰላም ጥሪ እንዲቀበሉና ወደ ሰላም እንዲመለሱ የዋግምራ ብሔረሰብ ምክር ቤት ጥሪ ያቀረበ። ብሔረሰብ ምክር ቤቱ ጥሪውን ያቀረበው የዋግምራ ብሔረሰብ ምክር ቤት አራተኛ ዙር 11ኛ ዓመት 30ኛ መደበኛ ጉባኤ እያካሄደ ባለበት ነው። በምክር ቤቱ የመክፈቻ መርሃ ግብር ላይ መልእክት ያስተላለፉት የብሔረሰብ ምክር ቤቱ ዋና አፈ ጉባኤ ፋንቱ ካሴ፣ ሀገራችን ኢትዮጵያ በለውጡ ማግስት እያስመዘገበች ያለችው ሁለንተናዊ እድገት ባይን የሚታይ ነው ሲሉ የተደመጡ ሲሆን በአገ ህዝብ ላይ በሁሉም አካባቢዎች የመጠ ን ከፍተኛ ግፍና ስቃይ ግን ሳይገልጹ አልፈዋል ሲሉ የአፈ ጉባኤዋን ንግግር አብዛኞቹ ኮንነዋል። አፈ ጉባኤዋ በደፈን ጸረ ለውጥ የሆኑ ኃይሎች የተጀመረውን ልማት ለማደናቀፍ ቢሰሩም መንግስት ለሰላም ቅድሚያ ሰጥቶ በመስራት በርካታ የታጠቁ ኃይሎች ወደ ሰላም እየመጡ ይገኛሉም ብለዋል። ምክር ቤቱ በዋገምራ አካባቢ እየተንቀሳቀሱ የሚገኙ የታጠቁ ኃይሎችም ችግሩን በንግግርና በውይይት ለመፍታት ወደ ሰላም እንዲገቡ ጥሪም አቅርበዋል። በአማራ ክልል መንግስትና ራሱን ያገው ዲሞክራሲያዊ ንቅናቄ አዴን ብሎ በሚጠራው ቡድን መካከል የተደረገው የሰላም ስም የስምምነት መሬት መንካት ባለመቻሉ በብርግሌና ጻብ ግጅ ወረዳዎች እንዲሁም ቀበሌዎች ወደ ተሟላ ልማት እንዳይገቡ አድርጓል ሲሉ ማፈ ጉባኤው አክለዋል። የፌዴራል የክልልና የብሔረሰብ አስተዳደሩ መሪዎች ትኩረት በመስጠት የሎጂስቲክስ ስራዎችን በማጠናቀቅ ወደ ካምፕ እንዲገቡ ጥሪ እያቀረቡ ባሉበት ጊዜ ራሱን አድን ብሎ የሚጠራው ቡድን ከስምምነቱ ውጭ የሆኑ ምክንያቶችን በማቅረብ ስምምነቱ እንዳይፈጸምና ህዝቡ ለችግር እንዲጋለጥ አድርጓል ሲሉ ወቅሰዋል። አሁንም እያደረገ ያለውን እንቅስቃሴ አቁሞ በተሟላ መንገድ ስምምነቱን በመፈጸም ወደ ላይ ልማት ስራ እንዲገባም ጠይቀዋል። የፌዴራልና የክልል መንግስት ከበልበላ ሰቆጣ ያለውን የአስፋልት መንገድ ቀሪ ስራዎችን ከማስጀመር ባለፈ ስራው ወደ ተግባር መገባቱን ምክር ቤቱ ያመሰግናል ያሉት አፈ ጉባኤዋ፣ በቀጣይም ቡሃ ግምራ ተጀምረው የተቋረጡ የአስፋልት መንገድ ስራዎችን የፌዴራልና የክልል መንግስት ትኩረት ሰጥተው እንዲያስጀምሩ አሳስበዋል። መረጃውን ከአማራ ኮሚኒኬሽን አግኝተነዋል። በአማራ ክልል ባለፉት ዘጠኝ ወራት ውስጥ አንድ መቶ ሰባ ስድስት ሰዎች ራሳቸውን ማጥፋታቸውን የፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል አስታወቀም በሆስፒታል ያሉ የድንገተኛ ክፍል ሐኪም ዶክተር ጓዴ ተዋበለ ቲክቫ ኢትዮጵያ በሰጡት ቃል ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ መጥቷልም ብለዋል። በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታሉ ይመጣል ያሉት ዶክተር ጓዴ አብዛኞቹም ለበረሮና ለአይጥ ማጥፊያ ተብሎ የሚሸጠው ሜታሎ ፎፋይድ ተብሎ የሚጠራውን ጸረ ተባይ መድኃኒት ነው የሚወስዱትም ብለዋል። ዶክተሩ አክለውም በዘጠኝ ወራት ውስጥ ብቻ 176 ያህሉ ወጣቶች ራሳቸውን እንዳጠፉ የተናገሩ ሲሆን አብዛኞቹም ከ15-30 ዕድሜ ክልል የሚገኙ ወጣቶች እንደሆኑ ገልጸዋል። ሰዎቹ ራሳቸውን ማጥፋታቸው በምርመራ ነው የሚገኘው ያሉ ሲሆን በተጨማሪም ከቤተሰቦቻቸው የሚገኘው መረጃ እንደሚያመላክተው በራሳቸው ላይ አደጋውን ከመፍጠራቸው በፊት ይናገሩት የነበረውን ቃላት፣ እንዲሁም መድኃኒቱን ከወሰዱ በኋላ ከጠገባቸው የሚገኘው የወሰዱት መድኃኒት መያዣ ራሳቸውን ለማጥፋታቸው ማረጋገጫ ነው ብለዋል። ከዚህም ባለፈ መድኃኒቱን ከወሰዱ በኋላ በፍጥነት ወደ ሕክምና ተቋም መጥተው የተረፉ ወጣቶች ቃለመጠይቅ ሲደረግላቸው ራሳቸውን ለማጥፋት ያነሳሳቸው ከቤተሰብና ከፍቅር ጓደኛ ጋር የሚደረግ ጊዜያዊ የሆነ አለመግባባት እንዲሁም ኑሮ ከብዶናል የሚሉ ምክንያቶች እንደሚሰጡ ዶክተር ጓዴ ተናግረዋል። በተለይም የጸረ ተባይና ተዋሲያን ማጥፊያ መድኃኒቶች ከተፈለገው ዓላማ ውጭ እየዋሉ ስለሆነ ገበያ ላይ በስፋት እንዳይገኙ ጥብቅ የሆነ ቁጥጥር መደረግ አለበት ሲሉ ማሳሰቢያ ሰጥተዋል። ይህ ቁጥር አብዛኛው የከተማውን ክፍል ብቻ የሚያሳይ በመሆኑ የገጠሩን ክፍል በሙሉ ያጠቃልላል የሚል እምነት ግን አይኖርም። በመሆኑም ይሃ ህዝብ በከፍተኛ ቁጥር ሊጨምር ይችላል። በኢትዮጵያ ውስጥ በሞያሌ ከተማ አስተዳደር ሞፖክስ ቫይረስ የተያዘ ሰው መገኘቱን የጤና ጥበቃ ሚኒስትር ገለጸም። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ ሞፖክስ ቫይረስ መያዛቸው ከተጠረጠሩ ታማሚዎች በወሰደው ናሙና በቫይረሱ የተያዘ ሰው መኖሩን አረጋግጧል። ቫይረሱ እንደተገኘበት የተረጋገጠው የአንድ ቀን ዕድሜ ያለው ህፃን ሲሆን እናቱም በተደረገላት ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ ተችሏል ሲል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዘግቧል። የህፃኑ ወላጅ አባት ወደ ጎረቤት ሀገር ሂዶ የነበረና የሄደባቸው አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸውን ግለሰቦችን የመለየትና እንዲሁም ትል የማድረግ ስራ ተጀምረዋል ሲል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዘግቧል። ታማሚው ህፃንና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያ ተገቢው የህክምና ክትትል እየተደረገላቸው ሲሆን እስካሁን ባለው ሁኔታ የከፋ የጤና እክል እንዳልገጠማቸውም አሳውቋል። የጤና ሚኒስቴር በሽታው በአህጉራችን ከተከሰተ ጊዜ ጀምሮ ወደ አገር ውስጥ እንዳይገባና ከገባም ጉዳቱ ሳይከፋ በቁጥጥር ውስጥ ለማድረግ እንዲቻል በርካታ ስራዎችን ሲያከናውን መቆየቱ የሚታወቅ ሲሆን ለዚህ በሽታ መከላከል ሲባልም በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የድንገተኛ አደጋዎች ማስተባበሪያ ማዕከል ተቋቁሞ እየሰራ ይገኛል ሲልም ገልጿል። ከዚህም ባሻገር በዚህ ቫይረስ ለመያዛቸው የተጠረጠሩ ግለሰቦች ማቆያ የሚሆኑ የተለያዩ የጤና ተቋማት የተዘጋጁ ሲሆን በዚሁ በሽታ የታመሙ ሰዎችን ለማከምና ተገቢውን አገልግሎት ለመስጠት የተለያዩ የጤና ተቋማት አስፈላጊውን ዝግጅት አጠናቀዋል ሲልም ጤና ሚኒስትር ገልጿል። የሞፖክስ ቫይረስ በተለያዩ የአፍሪካ ሀገራት እየተከሰተ ያለ ሲሆን ዋና መስሪያ ቤቱን በአዲስ አበባ ያደረገው የአፍሪካ የበሽታ መከላከልና መቆጣጠር ማዕከል እንዲሁም የዓለም አቀፍ የጤና ድርጅት በመተባበር በሽታውን ለመከላከልና ለመቆጣጠር የተለያዩ መጠነ ሰፊ ስራዎችን በጋራ እየሰሩ እንደሚገኙ ማስታውቋል። የጤና ሚኒስትርም ከእነዚህና ከሌሎች ባለድርሻ አካላት ጋር በመተባበር በሽታውን ለመከላከልና ለመቆጣጠር እያከናወናቸው የነበሩና እንዲሁም ደግሞ የነበሩ ስራዎችን አጠናክሮ እንደሚቀጥል ለመግለጽ እንወዳለን የሚል ጥሪ ማስተላልፈዋል። የሞፖክስ በሽታ ቫይረሱ ካለባቸው ግለሰቦች ጋር ንክክ ያለው ሰው የሚከተሉት ምልክቶች በሚታዩበት ጊዜ ማለትም ሽፍታ፣ ሳል፣ ትኩሳት፣ የራስ አስምታት ድካምና የጀርባ ህመም ሲያስተውል በአፋጣኝ ወደ ጤና ተቋም በመሄድ ተገቢውን የምርመራና ሕክምና አገልግሎት እንዲያገኝ እንዲሁም የግልና የእጅ ንጽህናን በመጠበቅ ከላይ የተገለጹት ምልክቶች ባሉባቸው ታማሚዎች አካባቢ የአፍና የአፍንጫ መሸፈኛዎችን በመጠቀም ተገቢውን ጥንቃቄ እንዲያደርግ ጥሪ እናቀርባለን ሲልም አስታውቋል። በአሁኑ ጊዜ በሽታው በተወሰነ ቦታ ብቻ የታየ በመሆኑ ሕብረተሰባችንም ሳይደናገጥ የተለመደውን አኗኗር መቀጠል የሚችል ሲሆን ከጤና ሚኒስቴርና ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የሚመጣውን ወቅታዊ መረ መረጃዎችን በአግባቡ በመከታተል ራሱና ቤተሰቡን ከዚህ በሽታ እንዲጠብቁ እናሳስባለን ሲል ጤና ሚኒስትር ጥሪ አስተላልፏል። ሩሲያ በዩክሬን ላይ ከፍተኛ ጥቃት መሰንዘሯን ተከትሎ ትራምፕ ፑቲንን እብድ ነው ሲሉ ተናገሩም። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሞስኮ በዩክሬን ላይ ያደረሰችውን ከባድ የአየር ጥቃት ተከትሎ በሩሲያቻቸው ቭላድሚር ፑቲን ደስተኛ እንዳልሆኑ ተናግረዋል። ትራምፕ ባልተለመደ ተግሳስ ምነካው ብዙ ሰዎችን እየገደለ ነው ያሉ ሲሆን እንዲሁም ደግሞ ፑቲንን ፍጹም እብድ ነው ሲሉ ተደምጠዋል። የዩክሬኑ ፕሬዝደንት ዘለንስኪ ቀደም ብለው ዋሽንግተን በቅርብ ጊዜ በሩሲያ ጥቃቶች ላይ የነበራትን ዝምታ ፑቲንን የሚያበረታታ ነው ሲሉ በሞስኮ ላይ ጠንካራ ጫና እንዲሁም ጥብቅ ማዕቀቦችን እንድጥላ ጥብቀው አሳስበው ነበር። ሩሲያ 367 ሰው አልባ አውሮፕላኖችና ሚሳኤሎችን በመተኮሷ በዩክሬን ባንድ ሌሊት ብቻ ቢያንስ 12 ሰዎችን ስትገድል በደርዘን የሚቆጠሩ ደግሞ ቆስለዋል ተብሏል። ፑቲን በ2022 ሙሉ ወረራ በዩክሬን ላይ ከጀመረ ወዲህ ባንድ ሌሊት ውስጥ ከፍተኛውን ጥቃት በትናንትና ዕለት ፈጽመዋል። የአየር ሳይረን ማስጠንቀቂያ የሰው አልባ አውሮፕላኖችና ሚሳኤሎች ጥቃት ሲፈጸምም በበርካታ ዩክሬን ክልሎች ተሰምቷል። በሰሜን ምስራቅ ካርኪቭ ከተማ አንድ ህፃንን ጨምረው ቢያንስ ሶስት ሰዎች ቆስለዋል ሲሉ ከንቲባ ቴርኮቭ ተናግረዋል። እሁድ ዕለት በኒው ጀርሲ ለ ጋዜጠኞች ትራምፕ ስለ ፑቲን ሲናገሩ ለረጅም ጊዜ ያውቀዋለሁ፣ ሁልጊዜ ከእርሱ ጋር ተስማምቼ ነበር፣ ግን እሱ ሮኬቶችን ወደ ከተማዎች በመላክ ሰዎችን እየገደለ ስለሆነ በጭራሽ አልወደውም ብለዋል። ትራምፕ አሜሪካ በሩሲያ ላይ የምጥለውን ማዕቀብ ለመጨመር እያሰቡ እንደሆነ ተጠይቀው ሲመልሱ በፍጹም ብለዋል። ትራምፕ ከዚህ በፊት በተደጋጋሚ ሲዝቱ እንደነበርም ይታወሳል። ነገር ግን በሞስኮ ላይ ምንም አይነት ገደቦችን ተግባራዊ ለማድረግ ገና ነው ሲሉም ተናግረዋል። ብዙም ሳይቆዩ ትራምፕ በትሩስ ሶሻል ላይ ባሰፈሩት ጽሁፍም ፑቲን በፍጹም አብዷል ሲሉ ጽፈዋል። ሁልጊዜ ዩክሬን እንደሚፈልግ ተናገር ያለው የተወሰኑ ግዛቶችን ብቻም አይደለም። ምናልባትም ይህ ትክክል ሊሆን ይችላል። ነገር ግን ይህን ካላደረገ ወደ ሩሲያ ውድቀት ያመራል ሲሉም ተደምጠዋል። መረጃው ከቪኦኤ እና ከቢቢሲ የተወሰደ ነው። ክብራትና ክብራና አብራችሁን ስለቆያችሁ እያመሰገንን በቀጣይ ፕሮግራም እስከምንገናኝ መልካሙን ሁሉ ተመኘን።